ኢየሱስ ክርስቶስ ሚስጢራዊ ቁርባንና ሌሎች ሚስጥራትን የገለጸበት የደቀ መዛሙርቱ እግር ዝቅ ብሎ ያጠበበት ዕለት ነው። የሰሞነ ህማማት አራተኛው ቀን ጸሎተ ሐሙስ ትትናውን ያሳየበት ነው። የሐዋርያትን እግር ያጠበበት ነው። እሱ ጌታ አምላክ ሲሆን፣ እሱ ግን ለእኛ ትትናን ለማሳየት ለሐዋርያቱ ትትናን ለማሳየት አርአያ ለመሆን የሐዋርያትን እግር ዝቅ ብሎ ያጠበበትና አጸበ እግረ አርዳኢሁ ከመዝግበሩ ለቢጽክሙ እናንተም እንደዚህ አድርጉ ብሎ የተናገረበት ቀንና ይህንን መልካም ስራ የሰራበት ቀን ለእኛ አርአያ ለመሆን ለደቀ መዛሙርቱ ለሐዋርያት አርአያ ለመሆን እርስ በርሳችን መከባበር እንዳለብን ያስተማረበት እለት ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንም እለቱን በተለያዩ ስርዓቶች ትዘክረዋለች። በመንበረ ጸባውት ቅድስት ስላሴ ካቴድራል በተከናወነው የጸሎተ ሐሙስ ስነ ስርዓት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብጹዕ ወቅዱስ አቡነ ማቲያስን ጨምሮ ሊቃነ ጳጳሳት ቀሳውስትና ምእመናን ተገኝተዋል። በዛሬው እለት የተገኘው ጸሎተ ሐሙስ ለማክበር የተገኘ ለዚህች ቀን የደረስነው ክብር ምስጋና ይድረሶ ፈጣሪ። ዛሬ እንግዲህ ያው ጸሎተ ሐሙስ ነው ጌታ የሐዋርያቱ እግር ያጠበበት ቀን ነው እና ለዚህ ቀን መድረሳችን ትልቅ ነገር ነው። እግዚአብሔር ይመስገን። በቤተ ክርስቲያኗ የሚከወነው ስርዓትም ኢየሱስ ክርስቶስ ያስተማረው ስርዓት ነው። ቅዱስ ፓትርያርኩ የብፁዓን አባቶች ሊቃነ ጳጳሳትን እግር ያጥባሉ። ከአባቶች በላይ ትልቅ የሆኑት ደግሞ እንደዚሁ እርስ በርስ እግር ይታጠባል ስርዓቱ በዚህ መልኩ ነው እንግዲህ ጌታ ባሳየው መሰረት ቅዱስ ፓትርያርኩ በኢየሱስ ክርስቶስ የተመሰሉ ናቸው። ብፁዓን አባቶች በኢየሱስ ክርስቶስ የተመሰሉ ናቸው። ከዛ ደግሞ ትልቅ አባት የሆኑት ደግሞ በሁሉም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሙሉ በዓለም ላይ ያለች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይህንን ስርዓት ካህናት አባቶች ሁሉም ይህን ቤተ ክርስቲያን ይህን ስርዓት ትሰራለች። ይህን ስርዓት ታከብራለች። ይህንን ስርዓት ትሰራለች። በዛሬው ቀን ጸሎተ ሃሙስ ኢየሱስ ክርስቶስ ዝቅ ብሎ የሐዋርያቱን እግር በማጠብ ለሰው ልጆች ትህትናን ያስተማረበት እናንተም ኑሩት ያለበት ነው። አሁን ላይ ትህትና ጎልና ብዬ አስባለሁ። እንደ ሰው እኔ በግል አሁን እዛ ነው ማስበው ና አሁን ይህንን ሳስብ ብዙ ጊዜ ትሁት መሆን እንዳለብኝ ነው የማረው ሁላችንም እንደዛ መማር አለብ ብዬ አስባለሁ። ያው ትልቅ ሲሆን እሱ አለቃ ሲሆን አምላክ ሲሆን የሐዋርያትን እግር ዝቅ ብሎ ማጠቡ ትልቅ ትህትና እያስተማርን ነው። እና ሁላችንም አሁን ላይ በተለይ ያስፈልገናል ብዬ አስባለሁ። እንደ ሀገር ትልቅ ትምህርት የምናገኝበት የትህትና ቀን በመባል ይታወቃል። ጌታ የደቀ መዛሙርቶቹን እግር ያጠበበት ቀን ነው እና ይህንን መሰረት በማድረግ እርስ በርስ መከባበር፣ መዋደድ፣ መፋቀር እና ትሁት መሆን ይህን አስተምሮ ደግሞ ሰዎች በእለት ተእለት ህይወታቸው ሊገልጡት እንደሚገባ ይነሳል። ታላቁ ታናሹ ማክበር፣ ታናሹ ታላቁ ማክበር እንዳለበት፣ መፈቃቀር መዋደድ እንዳለብን፣ መረዳዳት እንዳለብን፣ መጥፎን ነገርማ ማስወገድ እንዳለው፣ እኔ እንደዚህ እንዳደረግኩ እናንተም እንደዚሁ አድርጉ ነው ትልቁ መልእክቱ። ይኮ ነው እኔ እናንተ እንደወደድኳችሁ እና እግራችሁን እንዳጠብኩ እናንተም እርስ በርሳችሁ እንደዚሁ ተዋደዱ ነው። እንግዲህ ትርጓሚ ብዙ ትርጓሚ አለው ማለት ነው። ስለዚህ የታ ሀገር ሲያጠብ ኃጢአታችንን እንዴት እንደሚታጠብልን ንስሐ ስንገባ ዝቅ ስንል እርስ በራሳችን ስንከባበር ለሃይማኖታችን ስንገዛ ዝቅ ብለን ስናከብር ምን አይነት ክብር እንደሚሰጠን ኃጢአታችን እንደሚሰረልን ነው የሚያመለክተውና እርስ በራሳችን መከባበር፣ መዋደድ እንዳለብን፣ ፍቅር መሆን እንዳለብን፣ እርስ በርስ መረዳዳት እንዳለብን የሚያመለክት ነው።